አንድ ነገር ቢሆን ልፍታው ልፍታውና ልትገባ ከሆነ ወደ ቤት ገባ ብዬ እስኪ ታለፈው ጥፋቱም ተምሮ እንደው እ ቆርቁሮ እንደው አቤት ወ ማን ሰላም ናቸው። ደህና ናችሁ እናንተ ናችሁ? ደህና ናችሁ? ምን ጨወታ ብዬሽ አላለጌሽንም እንደ አላየቻችሁ አሀ። እና ያዩዋችሁ ደህና ናችኋ? ደህና ነኝ። ደህና ናቸው። አዎ፣ ምን እንደው እኔ ስጠይቃችኋለሁ እያልኩ የማንተዬ ምኑ ስራው በዝቶብኝ አላደርሰኝ ብሎ ቀፉ ወዲያ ወዲህ በዛዛ ለዚህ አጣችም አይዋችሁ ትናንትና እንደ ማን ነው በዚህ ስታልፉ እንደ ስትወጡ ስትወርዱ እኔ አንቺ አንቺ አመጣሹ ነገር ያወጣ ያወርደናል እንጂ እንዴት? ኧረ አይደለም ነገሩን ታመጣሹ አይቀር ካመጣሹ አይቀር አንቺ ባመጣሹ ሲልኳን የእሱ ወይፈን ጠፍቶና አይደለም ወበል ብጠይቅም ይሄ ነው የሚለኝ። አጣሁ መፍትሄ የሰጠ ጊዜ ከብትጠፍቷቸው የሚሆን ብዬ ገምቻለሁ እኔ እስገምቻለሁ ከብት ጠፍቶ እኔ ብልሽ አገኘ ነው። እኛማ ከብት እህ አሁን ደግሞ የሰው ከብት እንትን እንጂ እ እንደው እጠይቅሻለሁ እያልኩኝ እኔም ዘነጋሁት እህቴ፣ ብልሽ ያንን የጠፋ ከብት ስፈልግ ስኳትን አላደርሰኝ ብሎ ሳልጠይቅሽ ሳልጠይቅ እንደው አንቺ እንጂ እህቴው ኦ ስልስትና ያቺ እንዳሳሽን እና እያለሁ የደበደበው ሰው አታውቂም ማን እንደሆነ እ ዳሳሽን

እ ጠላት የማለት እኮ ነው የእኔ የምልህ እሱን እንደት? አዎ ኧረ፣ እሱማ እዚያ አራይቶ ተፋው፣ ደህና ነው እንደው። እና እኔማ እኮ እንደው አሁን እኮ ግራ ገባኝ እኮ ዝሮኛ። አሁን እንትን እያልን ነው፣ እያጣራን ነው ስለ ሰውዬው እ አዎ ተከፍሎት እንደሆነም ደርሰንበታል እ ተከፍሎት ክብር ነው እንደውም የተከፈለው እና እን ታውቂያለች ዛሬ እግዜህ ዘመኑ ከፍቷል። ስበሱ ዝም ብሎ ሰዓት ከፍለው ስንትን እያለ የልብእ ነው እንጂ ተበዋም ናውቋለሁ ቢከፈለው ነው እንጂ ሞፈር የሚያህል ሰውዬ እናቴ፣ አገርቱ ደብረት ደብረት እያለ ደረቱ ሳንቃ ይላሉ። ነው አሁን ነው በድር ላይ እናቆማቸዋለን። ደብዳቤውንም በድር ላይ ማቆማችን ነገር አይቀርም። ይሄ እኮ የማህበረሰብ ጉዳይ ነው። እንደ ማህበረሰብ እኮ ነው፣ እንደ ሰፈር እኮ ነው የመጣብህ። አሁን እንዴት ይሄ አሁን ይሄ ሰሞን እንዴ ምን ወጣ ምን ወርድ? ይሄንን ሰሞን እኛ ምን ወጣ ምን ወርድ ምን ሰቃይ ያላ እንዲመስልሽ። ያንን ሰውዬ ይውልሽ፣ አስረውት ጠልፈውት መስሎኝ ትናንትና ጀምሮ ይሄ አጋች የተባለው ሰው አዎ። እና አያሌው አያሌው ነው መስሎኝ ይውልሽ

ምን በቃ ይህንን መንደር እኮ ነው እምልሽ እኮ በቃ የምሳረገው በዚህ ስንለው በዚህ በዚህ ስንለው በዚህ በቃ ልንይዘው አልቻልንም። ስልብ ብታይ ሆነ ስልብ

ዛሬ ነው እንዴ? አዎ። ይኸውልሽ ደግሞ ይገርምሻል ጉብላሊ ወይ ፍንጭ ነገር ትናንትና ጉብላሊ ወይ ይኸውልሽ ጉሮሮ ሆና እንኳ እየነዳ ወደ ሸጥ ይዞ

የሄደበትን ቦታ ነግረውናል። አሳቻ ቦታ ጠብቄ ጠብቄ በሸጡ በኩል አይደለ ልሽ በዚያ በንትሩ በኩል ሽቅብ ይዞት ሄደ። በዚህ በኩል አሳብሮ የወሰደው አሁን ነው እና እና አሁን ልታሳሚ ነው ለሰው

አሁን ተነቅቶብኛ መሰል እንዲ አካባቢ ሆኖም ይዘውታል። እንትን አቅጣጫ መለወጥ አለብኝ። እንዲችኝ እኔማ እጄ ልለምነው ነበር፣ ና ቤት ግባ ልል ነበር። አሁን አቅጣጫ ልለውጥ፣ በሌላ እንትን መሄድ አለብኝ። ንድፍ ብላል የካርታ ብላንን እንትን ማለት አለብኝ። ቤት ቤት አቤት

እኔ ምን አርጋለሁ እናት ጀ ምን አርጋለሁ? እንደላችሁ መጥልኝ እንደው ወዲያ ምንም የማያውቅ ሰው እንዲው ተይ፣ ፈራጁም ብዙ ነው እንደ እንግዲህ

ይዛን ነገር ነው። እናንተ ምን አትነካ ሰው ነክተሽ ነው። አንቺም እዚህ ታዩ። ምን ሆነ ተባልሽ? አንቺ አውሬ አንቺ ዳቪሎስ መጣሽ? እንደትም ሀሳብ አልቀይርም። እታንቺ ጋር ምንም የምቀይረው ሀሳብ የለኝም። አንቺ ቤት ለመግባት በቃ ሀሳብም ቅዱም የለህም። አልገባ አልገባ ነው አንቺ ጋር ተስማምቼ ቤት ተምገባ ባንገቴ ገመድ ቢገባ ይሻለኛል ቻውር ምን ምን ማረግ ነው ምን ምን አንድዚ በጫካ አንድዚ በባዶ ቤት ተንከራትችኛል እኮ አንተ በሰራኸው ስራ ነው ሰራች ይደርግሽ እኮ እና ባረገሽ እንዲያርግሽ መልሰሽ ታስገብኝ ነው አስረሽ ምን ችግር አለ አፍንገሽ አስረሽ ነው እኔን የምትመልሽኝ አላት አያሌው ወጣ ታልፈለግኩስ ምን ታንቺ ጋር መኖር አልፈልግም አልኩሽ እና እንዴት አልህ እንደው በወጉ በስነ ስርዓቱ በቃ ንፋታ ብለህ እንደው ሽማግል የመጣ ምንን ንብረታችንን እንቅልበልልም ይነቀል አይዞህኒ እና እንዲያርገህ እንፋታ ንፋታ ብለህ እንደው በስነ ስርዓት ተለያይተን ብንሄድ አሁን እኮ የቁም ቃብር ነው እኮ ፈች እንደው ፈችኝ አለበለዚያ እንትያያለን ፍችኝ ማረገውን እያውቃለሁ ተምኑ ነው የምፈታው ፈችኝም ከገመዱ ነው የምፈታው ተምኑ ነው አዎ ከገመዱ ነው ተገመዱማ ነው እፈታለሁ ወለቃ ልቀቂኝና እኔ እኮ ይኸውልህ ተገመዱማ ነው ግን እንስማማ አያሌው ግን በልጅነታችን ነው የመሰረትናት ጎጆ ሰው በእኛ ለመድረስ ስንት ቅናት ልብን እያለ እንደገና ምን ምን የማስታወሰው ነገር ይለ አንቺ ጋራ ተዛሪ የኖርኩት ቆረቆረኛል አራቷ አንቺ እኮ ነፍሰገዳይ ነሽ

እሱ አይደል? ያው ራሱ ያው ራሱ ሰው አይደል? ዛሬ ልፋቴውን ቆጥሮልኝ ተገናኘን። እንዲ እውነት አስማራ አልተወረጃትም ነው ልጅ ዛሬ